ማንቸስተር ዩናይትድ ዓለም ላይ ከሚገኙ እጅግ በጣም አስደናቂ ከሚባሉ በታሪክ ስመገናና ከሆኑ የአውሮፓ ቡድኖች በቀዳሚነት ሊነሱ ከሚችሉ አንድ ሁለት ሶስት ቡድኖች አንደኛው ሊሆን እንደሚችል በእርግጠኝነት መናገር እንችላለን። ለዚህ ምስክሩ በተደጋጋሚ የአሜሪካው ኩባንያ ትልቁ ፎርበስ መጽሔት በየአመቱ የክለቦችን አሁናዊ ገበያ ላይ ቢሸጡ የሚያወጡት ገንዘቦች ሲሰሉ ማንቸስተር ዩናይትድ ራሱ ሪያል ማድሪድ፣ ባርሴሎና ከላይ የሚነሱ ክለቦች ናቸው። ታዲያ በዚህ ክለብ ውስጥ የተጫወቱ ተጫዋቾች ደግሞ የየራሳቸው አሻራ አላቸው። ከነዚያ ውስጥ አንዱ 2020 ጃንዋሪ ወር ማንቸስተር ዩናይትድን የተቀላቀለው ቡሩኖ ፈርናንዴዥ አንዱ ነበር። ወደ ማንቸስተር ዩናይትድ የመጡ በስፖርቲንግ ሊዝበን ከተጫወቱ የዩናይትድ ቁልፍ ከሚባሉ ጨዋቾች መካከል አንዱ ነበር። ለዚህ ደግሞ ፈር የቀደደው ክሪስቲያኖ ሮናልዶ ነው ይታወቃል። በዩናይትድ ቤት ውስጥ ሁሉን ነገር ማሳካት ከቻሉ የዚህ ክለብ ሌጀንድ ተብለው ከሚነስ ጨዋቾች ውስጥ አንዱ ማለት ነው። ታዲያ ቡሩኖ ፈርናንዴዥ በዚህኛው የክረምት የተጫዋቾች የዝውውር መስኮት ወደ አልሂላል ያቀና ከጫፍ ደርሶ ለምንድን ነው ዝውውሩ የተቋረጠው? እንዲሁ ደግሞ ከክሪስቲያኖ ሮናልዶ ጋር የነበረው ንግግር፣ ይህ ብቻ አይደለም እጅግ በጣም ልብ የሚነኩም ጭምር ታሪኮችን የያዘውን ጉዳይ ወደ እናንተ እናደርሳለን ሎሪ ዊትዌል ከቡሩኖ ፈርናንዴዥ ጋር በነበረው ቆይታ ሶስት መቶኛው ጨዋታውን በእንግሊዝ ፕሪምየር ሊግ ከሚያከናውነው ቡሩኖ ፈርናንዴዥ ጋር ሰፋ ያለ ቆይታ ነበራቸው። ይሄ ቆይታ እጅግ በጣም በርካታ ሀሳቦችን ያነሳ ነበር። በተለይ በካሪንግተን የልምምድ ማዕከል ቡሩኖ ፈርናንዴዥ ሶስት መቶኛው ጨዋታውን በማንቸስተር ዩናይትድ በማከናወኑ እጅግ በጣም ደስ እንደተሰኘ በማንቸስተር ዩናይትድ በመሆኑ ምክንያት ቤተሰቦቹ እርሱም ጭምር ደስተኛ እንደሆነ ሀሳቡን አጋድቷል ነገር ግን የሳውዲ አረቢያው ጃይንት የሆነው ክለብ በቅርብ ጊዜ በርካታ የሚባሉ የአውሮፓ ሱፐር ስታሮችን እየሳቡ ከሚገኙ ክለቦች ውስጥ አንዱ የሆነው አልሂላል ለዩናይትድ ያቀረበው ገንዘብ ምናልባት ይህንን ጥያቄ በሌሎች ሰዎች በኩል ውድቅ እንዳይደረግም ጭምር ይፈለግ ነበር። ለምሳሌ የሩበን አሞሪም በማንቸስተር ዩናይትድ መኖር፣ ኦማር ቤራዳ፣ ጄሰን ዊልኮክስ እነዚህ ጥያቄዎች የቀረቡላቸው ጉዳይ እንደው በቀላሉ የማየት እንዳልሆነም ጭምር የተነሳ ነበር። ታዲያ አንድ እሱም የሚናገረው በተለይ ወደ ሳውዲ ላለማቅናቱ ምክንያት ከባለቤቱ አና ጋር የነበረውን ውይይትንም ጭምር ያነሳል። ምናልባት አንዱ እሷ ያጋራችው በማንቸስተር ዩናይትድ ማሳካዝ የሚገባን ነገር አሳክቻለሁ ብለህ ታስባለህ የሚል ጥያቄን እንዳቀረበችለት ነገር ግን ያንን ባለማድረጉ ምክንያት ኋላ ላይ ይንን ጥያቄ ለመቀልበስ እንደ አንድ ምክንያት ከሚያነሳቸው ጉዳዮች ውስጥ አንዱ ናት ማለት ነው። በዩናይትድ ለመቆየቱ እንደ አንድ ምክንያት ከሚነሱት ውስጥ ይሄ ብቻ አይደለም። ከክርስቲያኖ ሮናልዶ ጋር የቴክስት ሜሴጆችን ቻት ተለዋውጠን ነበር፣ አሁን አላጋራችሁም ብሏል። በሰዓቱ ወደ ሳውዲ አረቢያ ለማቅናት ቡሩኖ ፈርናንዴዥ ከክርስቲያኖ ሮናልዶ ጋር ባደረገው ጉዳይ ነገር ግን የራሱ የመጨረሻ ውሳኔ መወሰን የምችለው እኔ ነኝ። ነገር ግን እንዲያም ቢሆን በሳውዲ አሁን ያለውን ልምድ ወደዛ የእሱ ማቅናት ከዛ ባለፈ ሮናልዶ በራሱ ኦፒኒየኑን በተመለከተ የግል ምልከታውን በተመለከተ ሀሳቡን አጋርቶት ነበረ። አንዱ ራሱ የሚናገረው ያሳለፍነው ወር ላይ 31 ዓመቱ ሞልቷል። እና አንድ 31 ዓመቱ ላይ የሆነ ተጫዋች በአመት ወደ 40 ሚሊዮን ፓውንድ ኔት ነው የቀረበለት። ከዛ ተጨማሪ በቦነስ መልክ ወደ 10 ሚሊዮን ፓውንድ የሚጠጋ ገንዘብ የሚከፈለው ተጫዋች ነው። ይሄ ገንዘብ እጅግ በጣም ትልቅ ኢንቨስትመንት ነው። ምናልባት አንዳንድ ክለቦችን የሚጨምር መግዛት የሚችል ሊሆን እንደሚችል ይነሳል። እንደው በዚህ ውድድር አመት በጣም ሰርፕራይዝ እያደረጉን ከሚገኙ የእንግሊዝ ፕሪምየር ሊግ ክለቦች ውስጥ አንዱ ሰንደርላንድ በ2021 የክለቡ ማርኬት ቫሊው የነበረው እንደዚሁ 40 ሚሊዮን ፓውንድ ነበር። እና ይህ ገንዘብ ነበር ለዚህ ተጫዋች የቀረበለት። እሱም ይላል በጣም በርካታ የሚባሉ ዜናዎችን አይቻለው ከተጫዋቹ ጋር በተያዘ ወደ ተለያዩ ምናልባት ወደ አውሮፓ ቡኖች በቀዳሚነት ደግሞ የሚነሳው ወደ ሳውዲ ፕሮሊግ የማቅናት እድል እንዳለው ወደዚያ የማቅናት ፍላጎት በተጫዋቹ በኩልም እንዳለ መረጃዎች ሲወጡ ነበር። ያንንም ተመልክቻለው የሚል ሀሳብ አጋድቷል ብሩኖ ፈርናንዴዥ ከዚህ ጋር በነበረው የጋራ ቆይታ ማለት ነው። ከዛ ባለፈ አሁን ባለበት ሁኔታ ከየትኛውም በኩል ስሜቱን በተመለከተ ሚዲያዎች ከሚያወሩት ባለፈ በግልጽ ማለት ነው በሰዓቱ ነገሮችን በጣም ታግሶ እንደተመለከተም ጭምር እሱም ይናገራል። እዛ ጋር አንዳንዶቹ ታብሎይዶች የራሳቸውን ወሬ በተለይ ጋዜጦቻቸውን እንዲሸጡ እንዲነበብላቸው በመፈለግ ብቻ አንዳንዴ ርዕሶቻቸውን በመቀየርም ጭምር ስለዚህ ጉዳይ ሰፋ ባለ ወይም ቦርቀቅ ባለ መልኩ ሲያወጡም ጭምር ይነሳልና፣ ሚድ ጁላይ ላይ መፍትሄ ሊያገኝ እንደሚችል ይታወቃል። የቡሩኖ ፈርናንዴዥ የቀጣይ ቆይታውን ይሄ ምንድን ነው የሚሆነው? በማንቸስተር ዩናይትድ እስከ 2024 እስከ 2027 ድረስ ኮንትራት መፈረሙ ይታወቃል። የሦስት ዓመት እንዲሁም ተጨማሪ ለአንድ ዓመት በዩናይትድ ቤት ውስጥ የሚያቆይ ፈርዘር ማለት ነው ኮንትራቱን ኤክስቴንድ የማድረግ መብት አለው በክለቡ በኩል። ነገር ግን አሁን የዚህን ተጫዋች ቆይታን በተመለከተ ግንቦትና ሰኔ ላይ በተለይ አሜሪካ በምታስተናገደው ዓለም ዋንጫ ፖርቹጋል ከዛ ተሳትፏ በኋላ የቀጣዩን ቆይታ ይፋ እንደሚያደርግ አሳውቋል። አሁን ባለበት ሁኔታ ሜይ ቢ በዩናይትድ ይቆያል አሊያስ እንዴት ሊሆን ይችላል የሚለው ጉዳይ በደንብ ይታያል። ነገር ግን ከበርካታ ከሚባሉ ክለቦች ጥያቄዎች ስለመቅረባቸው እሱም የሚጋራው ሀሳብ ፈላጊዎች መኖራቸው በጣም ደስ ይላል የሚል ሀሳብን አጋርቷል። ግን በትልቁ በትልቁ የተነሳው የአልሂላል ጥያቄ እንደሆነ ይነሳል። ምናልባት ወደ አውሮፓም አሉ። ነገር ግን ከአውሮፓ በኩል በይፋ ጥያቄ ያቀረበ ቡድን አልነበረም በሰዓቱ ቡሩኖ ፈርናንዴዥን ወደ ራሳቸው ክለብ የማምጣት ፍላጎት እሱም እንደሚናገረው ሰዎች ወይም ክለቦች ሲፈልጉ በጣም ጥሩ ስሜት ይሰማል እና በመፈለጉ ምክንያት ደግሞ ደስተኛ እንደሆነም ጭምር አናግረዋል። ነገር ግን ክለቦች ገንዘብ ይፈልጋሉ፣ በእንዲህ አይነት ዕድሜ ላይ የሚገኝን ተጫዋች እንዲሸጥላቸው ጥያቄ ሲቀርብላቸው። ነገር ግን ክለቦች ሁሌ ምሱም እንደሚናገረው ከሆነ ማለት ነው ገንዘብ ጠረጴዛቸው ላይ እስካልተቀመጠ ድረስ ምንጊዜም ስለ ተጫዋቾች ከክለቦቻቸው እንዲለቁ አይፈልጉም። ከአውሮፓ እሱም እንደሚናገረው ፍላጎቶች አልነበሩም። ነገር ግን በአብዛኛው በአብዛኛው ይነሳ የነበረው ጊዜ ከማቃጠል ባሻገር ውሳኔዎችን በፍጥነት መወሰን እንደሚገባቸው እና ሜቢ የዩናይትድ ቆይታውን በተመለከተ ግልጽ እንዲሆኑለት የሚፈልጋቸው ነገሮች ነበሩ። ለዚህ የሀገሩ ሰው የክለቡ ዋና አሰልጣኝ የሆኑት ሩበን አሞሪም ትልቁን ኃላፊነት መውሰድ የቻሉ ሰው ናቸው እና ከእሳቸው ጋር በመሆን ስለ ቀጣዮቹ ጉዳዮች አውርተዋል። እንዲሁም እሳቸው ያሉት እሱም ራሱ በዚህ ንግግሩ ላይ ምንድን ነው የሚለው አሁንም የክለቡ እቅድ አካል ነኝ። ከዛ ባለፈ ክለቡ ማንቸስተር ዩናይትድ በክለቡ እንድቆይ ይፈልጋል እና ክለቡ የሚያሳየው ፍላጎት ይህንኑ ነበር። በማንቸስተር ዩናይትድ እንዲቆይ የሚፈልግ ክለብ እንደሆነ ተናግሯል እና ደግሞ አንዱ በጣም የሚያስገርመው አንድ 30 ዓመት የሆነን ተጫዋች ገንዘብ ሲቀርብለት የትኛውን ተቋም ይሄ ተጫዋች የተለየ ኮንትሪቢሽን የማያበረክት ካልሆነ በቀር ተጫዋቹን እንዲለቁ የማይፈልጉበት ምክንያት አይኖርም። ማንኛውም ሰው ገንዘብ ከቀረበለት ተጫዋቹን ሊለቁት የሚችሉበት እድል እንዳለ በደንብ መጋራት የምንችለው ነው። እዚህ ቦታ ላይ አንድ በደንብ የሚያስገርመው በተለይ የመጀመሪያ ንግግሩን ከማንቸስተር ዩናይትድ ሰዎች ጋር አደረግኩት ብሎ የሚለው ከማሌዥያ በነበራቸው ከሲዝኑ ከመጀመሩ በፊት በነበረው ቱር የነበረውን ቆይታ በደንብ ያጋራል። በተለይ እንግሊዝ ፕሪሚየር ሊግ ከመጀመሩ በፊት ከኦማር ቤራዳ ጋር ንግግሮች ነበሩን ይላል። እንዲያውም በዛ ንግግሮች ላይ ምንድን ነው የሚለው ለማንቸስተር ዩናይትድ ጥያቄ ቀርቧል፣ ኦፈር ቀርቧል። ከዛ ባለፈ መቅረቡን እሱም ራሱ ያውቃል። ከዛ ባለፈ ከክለቡ በኩል ደግሞ ያለው ነገር ምን እንደሆነ ማወቅ ይፈልግ ነበረ እና ጄሰን እንዲሁም ደግሞ ከኦማር ቤራዳ ጋርም በነበረው ቆይታ የቀረበላቸውን ጥያቄ ውድቅ ለማድረግ ፍላጎት ይሄ ደስተኞች አይደሉ፣ ወይም ደግሞ ኖ ማለት አንፈልገም። ነገር ግን በተጫዋቹና በክለቡ በኩል ደግሞ ሌላኛውን ፐርስፔክቲቭ ምን እንደሆነ ደግሞ ማወቅ እንደፈለገ በተጫዋቹ በኩል ሲፈልጉ ቀደም ሲል ተጫዋቹ በክለቡ በኩል የቀረበለትን ጥያቄ ውድቅ በማድረጉ ምክንያት በክለቡ በኩል የሆነ ደስተኝነት አለ። ከገንዘቡ ባሻገር ተጫዋቹ በቡድናችን ውስጥ የመቆየት ፍላጎትን አሳይቷል የሚል ሀሳቦች ይነሳሉ። ከዛ ባለፈ ደግሞ የቀረበው ገንዘብ እጅግ በጣም ብዙ ነው። ምናልባት ክሪስቲያኖ ሮናልዶን ከዚህ በፊት ሪከርድ በሆነ ገንዘብ ለሪያል ማድሪድ ሲሸጡት የተገዛበት ገንዘብ 80 ሚሊዮን ፓውንድ እስከ መቶ ሚሊዮን ፓውንድ የመጠጋት እድል አለው። ሜይ ቢ ማንቸስተር ጠረጴዛው ላይ የመደራደር እድል ቢያገኝ ኖሮ በሰዓቱ ከዚህም የተሻለ ገንዘብ የማቅረብ እድል ሊኖረው ይችል ነበረ። በአልሂላል በኩል እና ደግሞ ገንዘቡን እምቢ ለማለት የሚያስችላቸው አልነበረም። በጣም ተለቅ ያለ ገንዘብ ነበር የቀረበለት እና መሄድ የምትፈልግ ከሆነ ኖ ልንላ አንችልም፣ ልንከለክልም አንችልም የሚል ሀሳቦችን አቅርበዋል። ነገር ግን እነዚሁ ሰዎች ደግሞ የክለቡ እቅድ አካል እንደሆኑም ጭምር ደግሞ እዚሁ ሀሳብ ላይ ያጋራሉ። ሰው በጠረጴዛ ላይ ሁለት ነገሮች አሉ። የማንቸስተር ዩናይትድን በማንቸስተር ዩናይትድ መቆየት መፈለግ አንዱ ነው። ከዛ ባለፈ ያኛውን ጥያቄ መቀበል ደግሞ በሌላ መልኩ የሚነሳ ነው። አንዱ ከሩበን አሞሪም ከተነሱለት ሀሳቦች ውስጥ ማንቸስተር ዩናይትድ ተጫዋቾችን ይፈልጋል። እንዲያውም የሚፈልገው ቃል በቃል እሳቸው ያሉት ይበልጥ እሱን ሊያግዙት የሚችሉ የቡኑን አቅም ከፍ ማድረግ ወይም ማጎልበት የሚችሉ ተጫዋቾች፣ እሱን ደግሞ መልቀቅ አንፈልግም፣ እንድትሄድ አንፈልግም። ፕላስ ደግሞ ራሱ ቡሩኖ ፈርናንዴዥ ከፍ ወዲ ያለ ብቃትም ጨምር እንዲጓዝ የሚያስችሉ ተጫዋቾችን ወደ ቡድናቸው የማምጣት እንዲያውም እዚህኛው ጋር በጣም በጣም አስደናቂ የሆነውና እኔ ልብ ይገዛል ብዬ የማስበው በጣም ጥራት ያላቸውን ተጫዋቾች ማንቸስተርነት በቅርብ ጊዜ በመምጣቱ። ዋጋ ከከፈሉ ቡድኖች ውስጥ በቀዳሚነት ይነሳል። በጣም ብዙ ተጫዋቾችን እናነሳለን። ለምሳሌ ሜምፊስ ዴፓይ ዩናይትድ ወደዚህ ቡድን ከፔስቬንዶቨን ሲያመጣ በጣም ትልቅ ታለንት የነበረው ተጫዋች ነው። አንቶኒ አንቶኒ ማርሻል ራሱ ወደዚህ ቡድን ሲመጡ በጣም አስደነቅ ከሚባሉ ተጫዋቾች መካከል አንዱ ነበሩ። ጄደን ሳንቾ፣ ፖል ፖግባ በጣም በርካታ ተጫዋቾችን እናነሳለን። ኢቨን ኢፍ ሮሜሉ ሉካኩ የተሳካ ጊዜን በዩናይትድ አላሳልፍም ማለት እንችላለን ከወጣበት ገንዘብ አንጻር ማለት ነውና በዩናይትድ ቤት ውስጥ እንዲህ አይነት ተጫዋቾችን የቡድን እስኳድር ከማብዘት ባለፈ በጣም ጥራት ያላቸውን ተጫዋቾች ብቻ ሳይሆኑ የቡድን ስብስብን ወደተሻለ ጥራት ከፍ ማድረግ የሚችሉ የቡድን ተጫዋቾችን ወደ ቡድኑ የማምጣት ፍላጎት ነበረ። ይሄ በሩበን አሞሪን በኩል የተነገረው ነው። ተጫዋቾችን ማምጣት እንፈልጋል። እናም በጣም ጥሩ ግንኙነት ደግሞ አለን ይላል። በክለቡና በቤተሰቦች መካከል እንዲሁም በእንግሊዝ ያለውን ቆይታ በተመለከተ እጅግ በጣም ደስተኛ እንደሆነ ባለቤቱ አናም በተመሳሳይ ሁለት ልጆች ያሉን ወንድና ሴት እና ደስተኞች ነን በሜቢ ከስራዎች በኋላ ብሩኖ ፈርናንዴዥን ራሱ እዚሁ ጋር ይፋ ባደረገው ንግግሩ ላይ ወደ ቤት መሄድን እናፍቃለሁ ብሏል እና በአብዛኛው በዳግም ወደ እንግሊሽ ወደ ፖርቹጋል በመሄድ ድጋሚ መጫወት አይመስለኝም። ነገር ግን የዩናይትድን በተመለከተ በጣም ከሚኮራባቸው የእግር ኳስ ካሪሮች ውስጥ አንዱ እንደሆነም ጭምር ደግሞ ያጋራል እና ሁልጊዜም ቢሆን ከፊት ለፊት ሆነው የቡድንን መሪነት መውሰድ ከሚፈልጉ ተጫዋቾች መካከል አንዱ እንደሆነ ይናገራል። በዚሁ ፕሬስ ኮንፈረንሱ ላይ አንድ መናገር የምንችለው የቀረበለት ጥያቄ በጣም አስደናቂ ነበር። እንዲያውም የአልሂላሉ ፕሬዚዳንት የሆኑት ፋሃድ ቢን ነፈል በፓሪስ ነበሩ፣ የዓለም ክለቦች ዋንጫ ከመጀመሩ በፊት ሜይቢ የብሩኖ ፈርናንዴዥ ዝውውር የሚሳካላቸው ከሆነ በተጫዋቹና በተጫዋቹ ወኪል መካከል ንግግሮችን በማድረግ ና ተጫዋቹ ወደ ሳውዲ እንዲያቀናላቸው የመፈለግ አዝማሚያ ነበራቸው። ግን ያንን ጥያቄ ወዲያው ነበረ ብሩኖ ፈርናንዴዥ ውድቅ ያደረገው። ይልቁኑ የቀረበው ጥያቄ በጣም ጥሩ ነው፣ ደመወዙንም በተመለከተ እጅግ በጣም ትልቅ ተጽዕኖ መፍጠር የሚችል ነው። ነገር ግን ያንን ከመቀበል ይልቅ ወዲያው ነበር ተርን ዳውን ያደረገው። ከዛ በኋላ የ ለተሰኞ ላይ የቡድኑ ዋናው አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ ከመጀመሩ በፊት ቡሩኖ ፈርናንዴዥ ለቡሩኖ ፈርናንዴዥ የቀረበው ጥያቄ በክለቡ በኩል እንዲሁም በተጫዋቹን በኩል ውድቅ እንደተደረገ ይፋ አደረጉ እና በጣም በጣም ወሳኝ የነበረ ቀን ነው ይላል። እንዲሁም በዛ ሂደት ውስጥ የነበረው ቅጽበት፣ ገንዘብ ምንም ጥያቄ የለውም፣ በእያንዳንዱ የሰው ህይወት ላይ እጅግ በጣም መሰረታዊና አስፈላጊ የሚባል ነገር ነው። ነገር ግን አሁን እኔ ለዛ ቦታ ትክክለኛው ሰውም እንዳልሆነም ጭምር ይናገራል። ሜይ ቢ ወደፊት ባሉት ቆይታዎቹ በቤተሰቦቹ በራሱ የግል ህይወት እንዲሁም በልጆቹ ላይ የተለየ ተጽዕኖ መፍጠር የሚችል ጉዳይ መሆኑን ደግሞ በደንብ ሲያነሳ አንመለከትም። ይልቁኑ ይሄ ሌግዠር ውድ በሆኑ ነገሮች ላይ ይበልጥ ትኩረቱን ሰጥቶ ለዛ ራሱን አሳልፎ የሚሰጥ አይነት ተጫዋች እንዳልሆነ በደንብ ይናገራል። ከዚህ ባለፈ ሁለታችንም እኔም ሆነ ባለቤት የመጣ ነው በፖርቹጋል ሀብታም ከሚባሉ ቤተሰቦች አይደለንም ስለዚህ ጠረጴዛዎቻችን ላይ የምግብ መመገቢያዎቻችን ላይ ብዙ ጊዜ ምግብ አጥተን እናውቃለን ስለዚህ ገንዘብ ምን እንደሆነ እናውቃለን ነገር ግን በፖርቹጋል ስቲል አሁንም ድረስ ቢሆን ቤተሰቦች አሉ እናቴ ዘጠኝ ልጆች አሏት ወንድና ሴቶችና ስለዚህ ህይወት ምን ያህል አስቸጋሪ እንደሆነ ገንዘብ ባለመኖሩ ምክንያት የምንረዳም አይነት ሰዎች ነን ነገር ግን ወን ይ ፊኒሽ ማ ካሪር ነው እንዲሁም የሚለው የእግር ኳስ የመጫወቻ ጊዜውን ሳጠናቀቅ አብዛኛውን ጊዜ ወደ ቤት እንደሚመለስ በቀጥታ፣ ከዛ ባለፈ ከባለቤቱ ጋር በመሆን ወደ ሱቆች፣ ወደ ቡና መጠጫዎች እንደሚያቀና ኢቨን ከወላጅ አባቱ ጋር ይሄንን በተደጋጋሚ እንደሚያደርግ ይሄ ማለት ብሩኖ ፈርናንዴዥ በጣም ቅንጡ በሆኑ ብዙዎቻችን ለምሳሌ በቅርቡ እንደምንመለከተው የ18 ዓመቱ ላሚን ያማል፣ ኔይማር ጁኒየር፣ ሮናልዲኒሆ ብዙሃኑ የኮከብ በመንላቸው ተጫዋቾች የጠፉባቸው የምሽት ክለቦች ይታወቃሉ። ወደዛ አይነት ቦታዎች ከማቅናት ይልቅ ወደ ቤተሰቦቹ ጋር በመቅረብ ከእነሱ ጋር ጊዜም ማሳለፍ ምርጭ የሚያደርግ አይነት ተጫዋች መሆኑን ደግሞ ይናገራል። በዩናይትድ በጣም በጣም ስኬታማ ከሚባሉ ተጫዋቾች ውስጥ አንዱ ነው ማለት እንችላለን። መቶ ጎሎችን አስቆጥሯል። ሰማኒያ አራት ኳሶችን አሲስት አድርጓል። 300 ጨዋታዎችን በማንቸስተር ዩናይትድ አከናውኗል። ኤፌ ካፕና ካራቦ ካፕን አሸንፏል። ሁለት የኤሮፓ ሊግ የፍጻሜ ጨዋታዎችን ደግሞ ሽንፈትን አስተናግዶ ማሳካት የሚገቡትን ዋንጫዎች አጥቷል። በፕሪምየር ሊጉ በኦሌ ጉናር ሶልሸር የ2021 ቡድን ውስጥ በጣም በጣም ጥሩ ጊዜን ካሳለፉ የዚህ ቡድን ተጫዋቾች ውስጥ አንዱ ነበር። እንዲያውም ለምንድን የዘገየው ቡሩኖ ፈርናንዴዥ ቀድሞ መምጣት አልነበረበትም ወይ የሚሉ ጥያቄዎች የሚነሳ ነበር። ያ ሲዝን ታስታውሳላችሁ። ማንቸስተር ዩናይትድ ሁለተኛ ሆኖ ያጠናቀቀበት የውድድር ዓመት እንደነበረ ብዙዎቻችን የምናስታውሰው ዓመት ነው። ከዛ ባለፈው ቡድኑ እስከ 2028 ድረስ በዚህ ቡድን የሚያቆይ እድል ይኖረዋል። ነገር ግን በዩናይትድ ታሪክ ውስጥ በጣም ጥሩ ከሚባሉ ጫዋቾች መካከል አንዱ ነው። ሶ ቀጣዮቹ ቆይታዎች ምን ሊሆኑ ይችላሉ በብዙ ከሚጠበቁ ጉዳዮች ውስጥ የሚነሱ ናቸው። ራሱ ቡሩኖ ፈርናንዴዥ እንደሚለው ለማንቸስተር ዩናይትድ መጫወት ከድሩም ጀምሮ ወይም ከልጅነትም ጀምሮ ህልም የነበረ ጉዳይ ነው። ለዚህ ክለብ በመጫወት እጅግ በጣም ደስተኛ ነኝ። ነገር ግን በክለብ ውስጥ ማሳካት የሚገባኝን አሳክቻለሁ የብላችሁ በተጠይቁኝ በፍጹም ያንን ማድረግ ችያለሁ ብዬ አላሰብም። የመጀመሪያው ፍላጎቴ በክለብ ውስጥ ማሳካት የምፈልገው ጉዳይ ስቲል አሁንም እንዳላደረገው ይናገራል። ከሰር ጂም ራትክሊፍ ጋር የነበራቸውን ቆይታ በተመለከተ ያነሳሉ። የማንቸስተር ዩናይትድ 27.7 በመቶ ባለቤት የሆኑት የክለቡን ባለቤት በተመለከተ አዎ፣ ይመጣሉ ወደ ካሪንግተን ልምምድ ማዕከል በተቻለ ለመጠን ከእያንዳንዶቻችን ጋር ንግግሮችን እያደርጋሉ ግን የዛህን ያህል አይደለም። በተለይ ቴክኒካዊ በሆኑ ጉዳዮች ላይ ንግግሮችን ከኛ ጋር አያደርጉም። ይልቁን ኦማርና ጄሰን ዊልኮክስ ይበልጥ ከኛ ጋር በመቀራረብ መልክቶችን የሚያስተላልፉ ሰዎች ናቸው በማለት ይናገራል። እና አዲስ ስለመጡ ተጫዋቾችን ማሳቡን ያነሳልን ኩኛ ብሪያኔምቤ ሞ ቤንያሚን ሴስኮ ሌላው ሴኒ ላምንስን በተመለከተ ሀሳቡ ነጋራል። አንዱ ሩበን አሞሪም ወደ ቡድኑ እንዲመጡ ከሚፈልጓቸው ተጫዋቾች ውስጥ ቀደም ሲል ካነሳናቸው ውስጥ ቡድኑን በደንብ አፕግሬድ ማድረግ የሚችሉ ተጫዋቾች ወደ ስብስቡ መጥተዋል እና እሱም እንደሚናገረው በጣም በጣም ጥሩ የሚባሉ ተጫዋቾች ናቸው። ኩኛን በተመለከተ በጣም ይሄ በጣም እልህኛ የሆነ ያለውን አቅም ሜዳ ውስጥ በጣም ማሳየት የሚፈልግ አይነት ተጫዋች ደግሞ በጣም አስደናቂ የሚባል ደፋር የሆነ አይነት ተጫዋች በማለት ይገልጸዋል። ብሪያን ብሪያን ነው በጣም በጣም አስደናቂ የሚባል ተጫዋች ነው ሲል መልእክቱን ያጋራል። አዎ የፊት መስመር ተጫዋቾች በጎል ነው የሚለኩት። ነገር ግን ጎል እንኳን ባይሆን እስካሁን ድረስ እያደረገው ከሚገባው አንጻር ቤንጃሚን ሸሽኮ በጣም በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው ሲል መልዕክቱን ያጋራል። አሁ ለቁጥር አንድነት ነው የመጣው በማንቸስተር ዩናይትድ ግብ ጠባቂ ለመሆን፣ ነገር ግን ለዛ ጊዜ ያስፈልጋል። ነገር ግን ወደ ዩናይትድ ከመጡ ተጫዋቾች ውስጥ አንዱ ሌላው ደግሞ ምርጡ የሚለው ሌላው የዚህ ቡድን አዲስ ፈራሚ ከሆኑ ጨዋቾች መካከል አንዱ ሴኔ ላምንስን በተመለከተ መለክቱን ያጋራል። ከኮቢ ሜኑ ጋር በተያያዘ ማሳበን ያነሳል። በእንግሊዝ ከሚገኝ ጨዋቾች መካከል አንዱ እርሱ ነው። ጠጠሩ ከሚባሉ ጨዋቾች መካከል አንዱ ነው። በተለይ ሩበን አሞሪም ለቦታው ለፉክክር ካቀረቧቸው ጫዎች መካከል አንዱ ኮቢ ሚኑንና ራሱ ቡሩኖ ፈርናንዴዥን ሲያነሱ ይስተዋላል። እና ይህንም በተመለከተ ብዙዎች የማያነሱት ጥያቄ እንደነበር ያስታውሳል። በፊት እግር ኳስን ስጀምር ከ6 እስከ 7 ኪሎ ሜትሮችን ሮጥ ነበር። አሁን ከ9 እስከ 10 ኪሎ ሜትሮችን ሮጥ አለሁ። በእግር ኳስ ይህንን አሁን ላይ የማታደርግ ከሆነ ራስን ወደታች እንደመጣል ነው የሚል መልክቱን ያጋራል። ቡሩኖ በጣም በጣም አስደናቂ የሚባል ቆይታን በማንቸስተር ዩናይትድ እያከናወኑ እያከናወኑ ከሚገኙ የቡርኑ ቁልፍ ተጫዋቾች ውስጥ አንዱ ነው። ማንቸስተር ዩናይትድ በዚህ ውድድር ዓመት እያሳለፈው ከሚገኘው ቆይታ አንጻር የተሻለ ውድድር አመትን ማሳለፍ የሚችል ከሆነ በውድድሩ አመቱ መጨረሻ ላይ የቡርኑ አጠቃላይ ቆይታም ወደሚቀጥሉት አመታት የማደግ ዕድል ይኖረዋል ብለን እንጠብቃለን። የቡርኑ አጠቃላይ ፅንሰ ሀሳብ ወይም ሙሉ በሙሉ የቡርኑ የንግግሮቹ ማዕከል ግን እነዚህን ይመስላሉ።